መጀመሪያ ቀበቶን ስፈታ ያስ አታስብም። ብቻ አይቀያየሩም። አንዴ ልጅ ተፈጥሯል አይደለም? አምነህ መቀበል ነው። ግን ደሞ አንተ ካለፈው ስህተት መማር አለብህ። ቀና ብለው ምንም ትክክለኛ ነገር አልተናገርክም። እሺ እሷ እሷ ነች። ሲጀመር ሌላ ባረገው ራሱ በኩራት ነው የምናደረው። ልጅ ካለኝ ልጅ ነው አይደለም። ሰላም ሰላም ሰላም ሰላም እንዴት ናችሁ? ውድ የተከበራችሁ ፋሚሊዎቻችን ደህና ናቸው ይ እኔ በጣም ደህናነኝ እግዚአብሔር ይመስገን። ባላችሁ በሰላማችሁ ይብዛ። ዛሬ እንግዲህ በአዲስ ቤት ተከስቻለሁ። ያው የሰማሁት ነገር ደስ ስላለኝ ከማን ማንም ዩቲዩበርም ሆነ የእሱ ጓደኞች ሳይቀድሙኝ ይሄንን ደስታ ለእናንተ ለመንገድ ነው የመጣሁት። ና ያው ለመጀመሪያ ጊዜ ነው በዊና ቤት ስከሰት ምክንያቱም ይሄ ነገር ይበል የሚያሰኝ ስለሆነ ማለት ነው። ያ እንግዲህ በስልክ ነው የተነገረኝ፣ በአካል መጥቶ የእውነት አረጋግጬ እንደገና ደግሞ ከዊናም አፍ ሰምቼ ይሄ ነገር እውነት ከሆነ እንደው በጣም በጣም በጣም ይድገም የሚያሰኝ ነገር ነው። እና እውነት በጣም ደስ ስላለኝ ንግግር ራሱ ጠፍቶብኛል። እየተከለታተፍኩባችሁ እንደሆነ አይ ነው ግን ምልላችሁ ፈልጌ ነው ያው ዊና በየሰሙን እየጠፋ ምናምን ምናምን ነው። እና ትንሽ ግራ ያለኝ ነገር ምንድነው ከዮርዲ ጋር ትንሽ እንደተጣሉ ምናምን ሰምቻለሁ፣ ቅር እንደተባባሉ ምናምን ማለት ነው። እና ምንድነው ይሄ ሲጠፉባችሁ፣ ያው እኔ ደግሞ ታውቃላችሁ አይደለ ሁለት የተጣላ ሰው ሳይ ይደብረኛል። በተለይ ደግሞ እንደዚህ አንድ ላይ የሚያምሩ ሰዎች ምናምን የነበሩ ሰዎች ፍቅረኛሞች ነበሩ በጣም የሚያስቀኑ ነው የሚባለው እንደነሳነት ፍቅር ስጠኝ የሚያሰኝ በእሷ እንደሚቀናባቸው አይ ነው ግን ምንድነው ተጣልተው ነበረ እና ዊና ልጅ አለው ማለት ልጅ ሊወልድ ነው ተባልኩኝ እና እኔ በጣም ነው ደስ ያለኝ ምክንያቱም አክስት ለሆን ስለሆነ በጣም ደስ ብሎኛል ግን ደግሞ ግራ የገባኝ ነገር ምን መሰላችሁ ከዮርዲ ነው ወይስ ከሌላ ነው የሚለውን ነገር ነው። አሁን ሚኪን ሚኪ ነው የነገረኝ ሚኪን ጠርቼዋለሁ፣ በካሜራ ፊት ለእኔም ለእናንተም እኩል አስረድቶል። ከዛ የዊናን ለምን እንዳልነገረኝ የእውነት ከሆነ ቀየመዋለሁ፣ የምር ምክንያቱም ይህን ሰሙን አንድ ላይ ነበረ። እኔ ብታጅራ እንዳለው ታውቃላችሁ፣ እና እዚህ ብታጅራ ላይ አንድ ላይ ነበረ። ለምን እንዳልነገረኝ ምናምን እጠይቀዋለሁ። የእውነት ሆኖ ከሆነ ይሄ ነገር ማለት ነው ግን ደግሞ ተከታይ ዮርዲ ውጪ ከሆነ ዊና በቃ የነሳ አባት አናግራቸው እገልሃለሁ ነው ሰግፋለሁ ነው ሌላ ምንም ነገር አልፈልግም ብቻ ያው ይሄን ቪዲዮ ታየዋለህ አይደለ ለካ ከተቦስተ በኋላ የምታየው አሁን እሺ እንዴት ልንገረው ደውዬ ልንገረው ነው ምንድን ነው እና ያው ይሄ ነገር የእውነት ሆኖ ከሆነ ዊና ዊናና ዮርዲ ለናንተ ደስ ብሎኛል በጣም ደስ ብሎኛል። ግን ከሌላ ከሆነ ዊና እግዚአብሔር ይሁን እግዚአብሔር ነፍስን በገነት ያኑራት ማለት ለጓደኞቹም ሆነ ለቤተሰቦቹ መጽናናትን እመኛለው፣ የሚል ትልቅ ባነር አሰርቼ እኔ ነ ድል አድርጌ ምቀብር እድርተኛ ምናምን ከኔ አያሳስብክ። እና አሁን ሚኪ ቆየብኝ፣ ምንድን ነው በጣም ቆየብኝ። ቤቱ ሂጅልኝ የወሬ ፍቅሬ ማለት ነው። እና ከቢሮ ባለ በጣም ስልክ እየሞከረ ነው ሚኪ። እኳል በጣም ምናምን እያለኝ ነው። እናንተ አይታያችሁም? አይ እኔ ነኝ። እኔ እና ካሜራማኔ በጣም የወሬ ፍቅር አድሮብን። ብቻ ይሄ ቻናል ደግሞ በጣም ቀዝቅዟል። አይ ኖ በጣም ቀዝ የቀዘቀዘበት ምክንያት እሱ ጠፋጠፋ እያለ ስለሆነ ምናምን ምናምን ነውና፣ እባካችሁ ይሄን ቪዲዮስ ጀምሩት፣ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት ወንድም ሶስተኛ ቀን ይሆናል እና ሶስተኛ ቀን ማለት የዛሬ ነው የምታገኘው እና አሁንም ያገኘው በስልክ የነገርከኝን ነገር ለማጣራት እንጂ እንደናንተ ቢሆንማ አሁን ነበር መስማት የነበረብኝ። ያን ገና ያን ነበርና ምንድን ነው የተፈጠረው? እስኪ ንገረኝ። እኔ እንደሰማሁ ከሆነ ማናት አረግዘች ከሌላ ሰው ነው ከሌላ ሰው እሷ አርግዘ ነው አይደለም። ያረገዘችው እሷ ነች እሷ ያደርጋል አይደለም። እሷ ማናት እሷ አታውቂያትም። እኔ አሁን ከሰው ነው የሰማሁት። ማለት ከዮርዲ ውጪ ናት፣ እና የተፈጠረውን ነገር አሁን እኔ ከሰማው በኋላ ነው በቃ እንትን ያውቁት። መጀመሪያ እኔ ምንም አውቀው ነገር አልነበረ፣ እና ይህን ነገር ስሰማ ደግሞ በጣም ቤተሰብ ሄዳለሁ ምናምን እያለችኝ

ትሰማለች እዚህ አጋጣሚ ግን ግና ያደረገው ነገር ትክክል አይደለም ብዬ መፍረድም አልፈልግም መናገርም አልፈልግም ደግሞ ከእሱ ጋር አሁን ያለንበት ሁኔታ ምናምን በጣም ተቀራርበናልና እንዴት አይነግረኝም ማለት እንደዚህ ይቻላል አሁን እኔ ስለ እኔ ምንም ብጠይቀው ያውቃል እሱ ገባ አይ አብዛኛው ሰው እንዲሰማ ምናምን አልፈልገም። እኔ እኔ እኮ ሰው ማለት ሌላ ሰው ምናምን አይደለሁም። ገባህ አይደለ? ግን ያው በዚህ ሰው ጋር እንደዚህ ማድረግ ስላልደረሰ ምናልባት አንቺ ጋር አሁን በቅርቡ ዩቲዩብ ላይ የሚፖስተው ቪዲዮ ነው ይሄ። ካሜራ ይዘሻል። እንዴት ነው? እሺ፣ ታዲያ አሁን እንዴት ነው ስልሽ፣ አሁን ያረገው ነገር አሁን ምን ብለሽ ነው ያልኩት? ለምንድን ነው ያልነገርከኝ? ከዛ ከመጀመሪያ እስከ መጨረሻ ያስረዳኛል። ጥሩ ነገር አይደለም። አያደርገው እንዴት ብሎ ይናገር እንዴ ሽማግሌ ልክ ከሆነ ምናምን ችግር የለም ግን ደግሞ እኔ ዮርዲንም አግኝቼ ማውራት እፈልጋለሁ። እሱንም አግኝቼ ማውራት እፈልጋለሁ። ሲጀመር ቀጥሬዋለሁ እኮ አሁን ይመጣል። አንተ ታውቃለህ አደገልኛ ወንድሜ፣ እንደው እሺ፣ ልጅ አባት ሊሆን ነው አሁን ይና፣ እኔ ደስ ብሎኛል እኮ ለዛ። ግን ከዮርዲ መስሎኛል፣ አትልም። ከዮርዲ መስሎኝ ነው። እንደዚህ አይነት ነገር እንደተፈጠረ አላውቅም። ከዮርዲ ውጪ ሌላ እንትን ሲልኩ፣ አሁን በሁለቱም ሴቶች ጎን ሆነ ስታስበው ማለት ነው ያለው ነገር፣ ግራ ይገባሃል። የዮርዲም ታሳዝናለች ልጅቷ ማን ቢከዳ ይሄ ልጅ ምን እንላለን? እግዚአብሔር ይመስገን እኮ ነው። ይሄንንም እንደው ማመኑ ነው። በጣም አሳፋሪ ነገር እየመጣ ነው ደግሞ እና አሁን፣ እሺ እኔ አሁን እሱን ማናገርም አልፈለኩም። አረ ነው ያወጣው ለኔ፣ እኔ እናገር ይኸውልህ፣ ቶሎ ቶሎ ተረመድ የምር እስካሁን ላምን አልቻልኩም። እና ሳየው እያናደደኝ ነው። እግርዬ፣ ንገረው ንገራት። ያረግኸው ነገር ነው መሳቅ ነው ማልቀስ ነው ያለው። ንገራት። ተጣልተናል ዛሬ ድጋሚ እንዳንጣላ፣ ሰላም በል ሰላም። ያረግኸው ተግባር ሰላም አያስብልም። ሰላም ፍረስና፣ ስማ ምድር እየሰማ ያለው ነገር ምን አይደለም። ዊና አሁን ይሄን ሰሞን እኔ እናንተ አንድ ላይ ነው ውሏችን፣ አንድ ላይ ነው እና እኔ ደግሞ ብዙ ነገር እየነገርኩ አንተም እያወራህ ነበር፣ እኔ በማውቀው ልክ ግን ደግሞ ይሄና ሌላ ሰው የሰማውን ነገር እኔ ከሌላ ሰው ስሰማው ማለት ምንድነው? በስነ ስርዓት ንገረኝ አንተ። ነግሮኛል እኮ እሱ ከሰው ምናምን አሳፋሪ ነገር። ምንድን ነው አሳፋሪ ነገር ማድረግ? አንተ ያረገዘችብህ ነው

ነገረኝ አሁን ነው ነገረኝ። እኔ ሌላ ሲጀመር ሌላ ሲታያለ ባረገው ራሱ በኩራት ነው የምናገረው። ልጅ ካለኝ በኩራት ነው የምናገረው እና አሁን እያልከኝ ያለው ባይዘው ቪዲዮ መቆም ይችላል። ካሜራ ስለ ያዝኩኝ ምናምን ሌላ ነገር እንዳይመስል፣ እንደዚህ አይነት ወሬ እራሱ እንደዚህ ካሜራ ፊት ባታስወሩ ደስ ነው የሚለኝ። አንድ ሁለት፣ ደግሞ ካሜራ ደግሞ ካለ እኔ ያንተን ቀጥታ ለጠይቀ ምን አይነት ልጅ ነው ያስረገዝኩት? ማነች? ምን አይነት ልጅ ናት? ታቃትኩኝ? እኔ አውቃታለሁ አይደል? እኔ አውቃታለሁ አንተ ታውቃታለህ።

እኔ በበኩሌ እንደተቀየምኩህና በጣም እንደደበረኝ ለነገር ትፈልጋለሁ። ሲቀጥ ስለ ዮርዲ አታስብም? ስለ ዮርዲ አታስብም? አረ በሚካኤል ሰውኝ፣ እንደዚህ አይነት ነገር አላረኩኝም። አሁንም ስሙኝ፣ ምንድን የት ያደረግ ጭራሽ። ሴቶቹ ብዙ ናቸው ነው? አንተ ለእኔ አልጋ እንጥፈልኛል። በቃ አይቻለሁም፣ ሰምቻለሁ። ሌላ ሴት ያነጠፈልህ ጭራሽ ሚኪያስ ቆይ፣ ምን ለምንድን ነው እንደዚህ የዞርክብኝ? እኔ እንደዚህ አይነት አሳፋሪ ነገር በህይወቴ አርጌ ማላቅም። ወዴት አላረገም፣ ባረገው ነው ያልኩት። ባረገው እኔ ልጅ ኖሮኝ እኔ ልጅ አድርገህ ወለ ባረገው ነበር እኔ ልጅ ኑሮኝ ልጅ ደሞ አምነህበት። ለምንድን ነው የሆነ ቀስ በቀስ ይፋ የሚወጣ ነገር እንደዚህ እምትሆን ነው፣ እንደዚህ ምትዋሽው? ይሄ ነገር እኮ ተደብቆ አይቀርም፣ ገባህ? አይቀር ተደብቆ አይቀርም። እኔ ሚኪያስ ግን እኔ እንደዚህ አይነት ነገር ሳደርግ አይተኸኛል? አሰቡን ልታስቀይሮ ነው? አንዴ እሺ፣ አትጩ ይኸውልሽ ዳ ወኒ፣ ወይ ኢየሱስ! ስማችሁ፣ ዝም በል። ይኸውልህ ቀስ ብለህ አስረዳኸው፣ ስለ ጮኸው እሱ ስለተረዳህ ነገሮች አይቀያየሩም። አንዴ ልጅ ተፈጥሯል አይደለ፣ አምነህ መቀበል ነው። ግን ደግሞ አንተ ካለፈው ስህተት መማር

የትኛው እንደሆነች እስቲ አይምናት፣ የሆነ ለየት ያለ እንትን ንገረው። በማርያም ተረጋጊ። እኔ በቃ ተቀየምኩክ ፍቅር። ላንተ ምን ነው ተቀየምኩ አልተቀየምኩ፣ ፍቅር ሄደች መጣች፣ ላንተ ምንም አይደለም፣ ችግር የለም። እኔ ለሰርጉ ስንት ነገር አስባለሁ። እኔ አሁን አንድ ነገር ልንገርህ፣ አንተ የኔና የዮርዲን መጣላት ብሬክ ላይ ገብተ የሆነ ነገር ልታረግ ወይም የሆነ ሐሳብ አምጥተህ እንትን ልትል ከሆነ እረፍ።

እሷሳነች እኔማ እንደ ሩቅ ሰው ስላየኸኝ ነው የተደበቅኩ። ችግር የለም፣ ሰምቼዋለሁ። አረ እባክህ ሽማግሌ፣ ልክ አደለ እንደ እኛ መስማቱ። እኛ ላንተ ጠላት ነን። ምንም የሚያኮራ ነገር አላደረክም። ምንም ነገር አንተ ከሚስትክ ደርበህ እንደዚህ አርገ አንቺ ሴትዮ ፍቅር ረፊ ዊና ዊና እኔ እናንተ ማለት ነው ተከባብረን እንዳለን ብንከባበር። ሴትዮ ምናምን ልክ ልክህን ሲነገርህ ዝም ብለህ አዳምጥ። ልክ ልክህን ነው መንገርህ፣ ምክንያቱም ያደረግከው ነገር ስለሆነ ማለት ነው። የፈለግሽውን ነገር ተናገሪ እሺ፣ ምንም ነገር አድርጊ እኮ። ቀስ በቀስ ሲያምን፣ እኔ ማስረዳት ደክሞኛል። ሁሉንም ሰው ማስረዳት ደክሞኛል። ምናልባት እንደዚህ አይነት ነገር እውነት ሰምታችሁ ሊሆን ይችላል። ነገር የሚመጣው እኔና ዩርጊ አሁን ብሬክ ላይ ስለሆነ ብሬክ አፕ ስለተፈጠረ ነው። ብዙ አሉ ነው በኖሩና በመጡ ይሄንን ነው የምትፈልጉት፣ ይሄንን ነው የምትፈልጉት። ለምንድነው የምንፈልገው? እውነት አሁን ነው ሲነገር። አዎ አይደለም እኮ ሌላ ነገር ነው። አዎ አይደለም

እሺ ቤተሰብ ያውቃል። ይሄ ነገር ሚኪ ዝም በለው፣ አትጨቃጨቅ፣ አትጨቃጨቅ። እኔ እኔ ድብቅ ነው አንተ ዛሬ ነገ ምናምን እያለ የምንቀጣጠረው ነገር ነገር አለ ምናምን። ለዊና የሚል ሰው ካለ ነው ያው ልጅ አባቴ አባቴ ይመጣል። ጥሩ ጥሎ ማይሄድ ወንድም፣ ጓደኛ፣ ቤተሰብ፣ ዘመድ ይሆናል። እስቲ ያፈ ኑራው እስቲ ያፈ ኑራው ልጅ በኖረኝ፣ ልጅ በቃ በኖረ፣ እንደው ልጅ ባልኖረ፣ አንተስ ትጠፋለህ። ምንም ምንም አታመጡም። ልጅ በኖረኝ በኋላ በቃ ብየዋለሁ እኮ እኔ እኮ በኖርማል። ለምን አይሆንም ነው የምለው፣ ሚኪ? ለምን በኖርማል ይሄ ነገር አይሆንም? ገና ትመጣ አይደል? እሷም ሰምታለች ገና ትመጣልሃለች። እኔ ደሞ ባላረኩት ነገር ምንም የማይገርምኝ የማይደንቀኝ ልጅ ነው። እኛ ነገር ምን

እኔ ልጅ ያለኝ ሰው ነኝ። እነግራለሁ፣ ኤክስፕሪያንስ ሰጣለሁ ከፈለግክ። እሺ እኔም ልጅ ቢኖረኝ ደስ ነው የሚለኝ፣ በቃ ግን የለኝም። እኔ ደግሞ በዚህ ሁኔታ እንደዚህ እየጮክ እንደዚህ እንትን ልጅ ታሳድጋለህ ብዬ አላስብም፣ በእውነት በቃ ልጅ ብቻ ይኖረኝ። እንዲያውም ልጅ ያላችሁ ያረገዛችሁ ሰዎች ወንድ ልጅ ከሆነ እኔ ጋር የሆነ ፋውንዴሽን የህፃናት እንትን ፋውንዴሽን ያለው ሰው ምናምን። አሁን አሁን እሷ መጣች አልመጣች ምንም የሚፈጠር ነገር የለም። የባሰጠና ከሌላ ሰው እሺ፣ እኔ አርግዣለሁ። በቃ እንደዛ ከሆነ እኔንም ታሳድግልኛለህ። እሺ እ ወዴት ነው ምትሄደው? እሱ አስከተመጣን ጠብቃት። ኮን ያልኩት ሌላ ነገር እኮ ማለት ነው። ዊና ማለት እኛ ፈገግ እኔ ነው ስደባበር ምናምን ክፋ አያወጣኝም ማለት በቃ አላገኘሁም ምን ምን ይፈታል? አንተን። የብዙ ልጆች አክስት መሆን አልፈልግም። ነፍ ልጅ ነው እናታቸው የምትለያያቸው። የልጅ ፍቅር ምናምን ኖሮን አይደለም እንግዲህ አሳድገው በጣም እየደበረኝ ነው ማርያም። ስራው ስለሚሄድ ነው። አስነዋሪ ስራ ነው ሳይሆን እንደይሽ ይሄ ነገር እኔ እኔ ዮርዲን ብቻ ነው ፈልገው። እሱ አሁን ጭራሽ ላስረግዝ ብሎ ሄዳል። ና እንሂድ፣ የምር እንሂድበት